መወዳችሁ በጣም ነው። ማመሰግናችሁ፣ ምን ልበላችሁ? በጣም ነው መወዳችሁ። እግዚአብሔርን አመሰግናችኋለሁ በጣም እና ቅድም ስማችሁን በተደጋጋሚ እየጠራውኝ የነበራችሁ ልጆች ማለት ነው። አይ ቲንክ ፎሎ አልተደራረግንም መሰለኝ። እኔ አልመለስኩም ይሁን። አይ ነው ገብታችሁ ጻፉልኝ። እሺ እኔ ፍቅር አመሰግናለሁ። እመልሳለሁ፣ ሁላችሁን እመልሳለሁ። ብቻ ጻፉልኝ፣ ፎሎ ብቻ ፋሚሊዎች ሁላችሁን ፎሎ ማድረግ እፈልጋለሁ። እየገባችሁ ጻፍ ጻፍ ጻፍ አድርጉልኝ። በጣም ነው ወዳችሁ፣ በጣም ነው አመሰግናችሁ። ከሌሊቱ ስድስት ሰዓት ሆኖ እና ተቸገርኩኝ። ያሸንፋለን ብዬ ብጫው ብቀውጠው እና እንዳደስታ ነበረ። በጣም ነው ደስ ያለኝ ውሃ እንዲህ ነው የምናስወጣው ብለን እንዳወራ ነው ያው አስወጣ ነው። ኤኒዌይስ ኮኔክሽንን እረዛሬ ኮኔክሽን ግን ምን አይነት እውነት ሰገጠብኝ። ለማንኛውም ብዙ ጊዜ ማለት ነው ምን ያሉ ሰዎች ናቸው? ለምሳሌ ይህ የተመረጡ ሰዎች ምናምን ብዙ አንተን ይበዛባቸዋል። ታውቃላችሁ?